እሱማ እንዳትሰጡኝ አልሻቸው። እሺ ብለሽ የሞላችሁ ሊንኩ ነበረ፣ ምንም ነገር አልፈልግም። አረብ አለ አሉ። እንግዲህ ዜድ አረብ አላት፣ አረብ አላት። የሆነ ጊፍተር ባለፈው በአምስት መቶ ሺህ ምናምን የነበረው ጨዋታው አረብ ጊፍተር አላት። እናቴ በሚሊዮኖች የሚሰጥ ረቂቅ ጉራ ተንፍሺልኝ። ኔክስት ጎ

ኖ ኖ ኖ ካንስል፣ ማን እንዲላከው ይሄንን የተጭበረበር ነው ነው ላኪ። እሺ አሁን ዘጠና ሺ ምናምን ብንሆንም ደብል። ይሄን ተጠቀሙት፣ ይሄን ተጠቀሙት።

ኖ አዱዬ፣ የችግር የለ ችግር የለውም እናቴ። አቃለሁ እንደተሳሳስሽ አቃለሁ እናቴ። ኖርማል። አዎ፣ እዚህ ደርሳ አዲያም አይቀነስም።

ለእኔ ማርያምን ምን ማለት ማርያም እዚህ ነው። አዲያምን ና ነው ተሳስታ መሆን አለበት። አጋጣሚ ደግሞ ቮይስ ላከችልኝ። ተሳስታለች። ሳትሳሳት ትቅጠመን። አሁን አሁን ሳትሳሳት ትቅጠመን። እኔ ደግሞ እንድትገጥም አልፈልግም። ትቅጠመን። ንፈልጋልፈልግ ስለማልፈልግ በቃ ድጋሚ ትሳሳት። እኛ እንፈልጋለን፣ እኛ እንፈልጋለን። እኛ ጋር ትሳሳት፣ እኛ ጋር ትሳሳት ልግ እኔ ጋ ተሳሳት። እሺ የመጀመሪያ ቅጣት ማለት ነው ቅጫት። አረ፣ ማክሲመም ሀያ ነው የሚቀጣው። እናቴ፣ ጦርነት አይደለም። ዜድ እስከ ሀያ ችግር አይ፣ አምሳ ትቀጣ። እርጉዝ ናት ግን አምሳ ትቀጣ። ሳምሪ ምራ ነው ግን፣ አይ፣ እርጉዝ ናት ግን ሁለት ልጅ አይ፣ እንደዚህ እየተለማመጥሽን አታዋት። የእርግዝናው ነገር የምር

ካልእ ሀያ አንድ ሀያ ሁለት ሀያ ሶስት ሀያ አራት ሀያ አምስት ዝም አትበሉ ቤተሰብ፣ ሀያ ስድስት ሼር ሼር አድርጉ ቤተሰቦቻችን ጋር፣ ሀያ ስምንት አንቺ አትስገጂ።